ሰላም ሰላም ውድ የቻና የቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን መስገን በያላችሁ በሰላማችሁ ይብዛልኝ። ዛሬ እንግዲህ ለመጀመሪያ ጊዜ የዩቲዩብ ቪዲዮ እየቀረጽኩ ነው። ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት የእግዚአብሔር የዛብሔር ሰላምታ ይድረሳችሁ። ሁላችሁንም ሰላም ብያለሁ። ሰብስክራይብ እያደረጋችሁ አበረታቱ። ዛሬ ለመጀመሪያ ጊዜ ቪዲዮ እየቀረጽኩ ነው በማርያም እንደው በማርያም ሰብስክራይብ አድርጉ። በእግዚአብሔር እና ዛሬ ለመጀመሪያ ጊዜ ቪዲዮ የቀረጽኩ ስሆን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አበረታቱ። ዛሬ እንግዲህ የዩቲዩብ ቪዲዮ ለመስራት ካሰብኩ በጣም ቆይቻለሁ። ረጅም ጊዜ ነው አንድ ዓመት ሁለት ዓመት ከዛ በላይ ይሆነኛል። ነገር ግን በአንዳንድ ነገሮች ባለመመቻቸት ምክንያት ያው አልመቸኝ ይላል ታውቅ የለ ያው የሰው ነገር ሙሉ አይደለንም እና በዚህ ስንለው በዛ ስንለው ቀዳዳው አይጠፋም እና በማተሪያል ምናምን በአንዳንድ ነገሮች ምክንያት እና ቪዲዮ ልሰራላችሁ ማለት ቪዲዮ ለመስራት አስቤ ያልቻልኩት ማለት ነው። እና ውድ ቤተሰቦቼ ዛሬ ለመጀመሪያ ጊዜ እስኪ በመቤት የፊት ቁሜ በርትቼ እናቴ አበርትታይ ትልቅ ደረጃ እንደምታደርሰኝ አምናለሁ እና ዛሬ በራሴ በራሴ ቪዲዮ እየቀረጽኩ ነው ማለት ነው። ግን ዛሬ እንደመጀመሪያ ሀሳብ ይዤላችሁ የመጣሁትኝ እኔ በጣም እየተቸገርኩበት እስከ ዛሬ ድረስ እየተቸገርኩበት ብዙ ሰዎችን ጠይቄ በእውነት በጣም የተከፋሁበትን ነገር ነው ይዤላችሁ የመጣሁት ሀሳብ ማለት ነው። ምንድነው እሱ? ብዙ ሰዎች፣ ብዙ ዩቲበሮች፣ ብዙ ብዙ ማለት ነው ትላልቅ ዩቲበሮች አሉ። ቢያንስ ከአስር ከአስራ አምስት በላይ የሆኑ ዩቲበሮች በአካል ሄጄ ቤታቸው ድረስ ሄጄ እንዲያበረታቱኝ በአንዳንድ ነገሮች እንዲያግዙኝ ምናምን አላለ ቪዲዮ እንዳሰሩ ሼር እንዲያደርጉልኝ ምናምን እንዳበረታቱኝ በማተሪያል ምናምን ማለት ለእኔ መስጠት ሳይሆን እነሱ አብረውኝ ቪዲዮ እንዲያሰሩኝ ምናምን በጣም ብዙ የጠየኳቸው ሰዎች አሉ። ስማቸውን መጥቀስ አትፈልግም። ነገር ግን ማንንም እታቻለሁ ወደ ኢንስትራክሽን ተቸግሬ ነው ወይም ደግሞ ሰባት ተቸግሬ ነው፣ አበረታታኝ አግዛኝ ምናምን ቪዲዮ መስራት እፈልጋለሁ፣ ትልቅ ደረጃ መድረስ እፈልጋለሁ ምናምን አግዞኝ አበረታቶኝ ብላችሁ ብትጠይቋቸው ማንም ሰው ከካሜራ ጀርባ ማንንም ማገዝ አይፈልግም። ምናልባት የሚያግዟቸው አንዳንድ ሰዎች ሊኖሩ ይችላሉ። ለአንዳንድ ሰዎች ቻናል ከፍተው ሊሰጡ ይችላሉ። ለአንዳንድ ሰዎች ደግሞ አብረቸው ቪዲዮ ምናምን እየሰሩ ሼር እያደረጉ ሊያስተዋውቁላቸው ምናምን ቻናላቸውን ሊያሳድጉላቸው ይችላሉ ነገር ግን እንደዚህ ኦዲየንስ ሆኖ ተመልካች ሆኖ ነው መጀመሪያ ዩቲዩበር አንድ ብለው ሲጀምሩ ጀምሮ ሶስት መቶ ሺህ ሁለት መቶ ሺህ ምናምን እስከሚደርሱ ድረስ ምናልባት ልንከታተላቸው እንችላለን እና ነገር ግን በፍጹም የሚያውቋቸው ሰዎች ካልሆኑ በአካባቢያቸው ያሉ የሰፈር ልጆች ወይም ደግሞ የትምህርት ቤት ጓደኞች ምናምን እንደዛ ካልሆኑ ማንም ሰው፣ ማንም ዩቲዩበር ማንንም ሰው ማበረታታት አይፈልግም። እንደውም አብዛኞቹ እግዚአብሔርን ነው የሚላቸው ማርያምን። አብዛኞቹ በፍጹም በፍጹም አይፈልጉም። ስልክ ቁጥር ራሱ ማለት ነው፣ ስልክ የለንም እንደ የኛ ለራሳችን ብዙ ችግር አለብን፣ ተበድረን ነው ምናምን የምንደውለው ስልክ ራሱ የለንም ምናምን ብለው አመናጫጫዋቹ የሚሄዱ ሰዎች አሉ። እና እኔ በጣም ነው ማለት በቃ በጣም ነው ያዘንኩት። እግዚአብሔርን በጣም ማለት ነው እና ለምን እንደዛ ባይሆን ብታበረታቱ ምን ችግር አለው? እስኪ እናንተ ኮሜንት ላይ አንድ ዩቲዩበር አንድ ትልቅ ደረጃ የደረሰ ዩቲዩበር ምን ችግር አለው? ከትንሽ ጀምሮ ነው መቼም ትልቅ ደረጃ የደረሰው በኦዲንሱ ምክንያት በተመልካች ምናምን አለ አለ እና ሼር እኛ እራሳቸው ኦዲንሶች ራሳችን ሼር እያደረግላቸው ትልቅ ደረጃ የደረሱ ሰዎች ግን እኛ ዛሬ ላይ መተን እነሱን አበረታቱን ሼር አድርጉልን፣ ዩቲዩብ ቪዲዮ አሰሩን፣ ቪዲዮ መስራት ፈልጌ ነው ምናምን አሁን ካላችኋቸው በፍጹም ማለት ነው። እግዚአብሔርም ማንንም ማናገር አይፈልጉም። ማንንም መርዳትም ሆነ ካሜራ ፊት ማቅረብም ሆነ ቪዲዮ ማሰራትም ሆነ አይፈልጉም ማለት ነው። እርስ በራሳቸው ተባብረው ነው የሚሰሩት። እና አንዳንድ ጊዜ ምን ችግር አለው ብዬ ነው የማስበው። ትልልቅ ዩቲበሮች ማለት በቃ ከመቶ ሺህ በላይ ምናምን ያላችሁ አንዳንድ ዩቱበሮች ብታበረታቱ፣ ከታች ያለውን ብታግዙ፣ እህቶቻችሁን፣ ወንድሞቻችሁን ብታግዙ እኔ ክፋት አለው ብዬ አላስብም። ምክንያቱም እርስ በራሳቸው ኔ ይሄ እኮ ከእነሱ የሚጎልባቸው ነገር የለም። ብንተጋገዝ፣ ብንተባበር ምን ችግር አለው ብዬ አስባለሁ። እኔ ምንም ክፋቱ አይታየኝም። ምክንያቱም አንድ ሰው ቢያግዝ፣ በቃ ዩቲዩብ ከፍቶ ቢሰጥ ምን ክፋት አለው? ምንም ክፋት የለውም። አብሮ ቢሰራ ቢያበረታታ ያ ሰው በሱ ምክንያት አንድ ሰው በአንድ ሰው ምክንያት ቢቀየር ምን ችግር አለው ብዬ ነው ማስበው። እስኪ እናንተ ኮሜንት ላይ እንደዚህ ሊሆን ይችላል፣ ምክንያታቸውን ማለት እስኪ ምክንያት ካላቸው ትክክለኛ ምክንያት ማለት። አንድ ሰው ዩቲዩብ መስራት ፈልጌ ነው ቪዲዮ አሰሩኝ፣ አበረታቱኝ፣ አግዙኝ ቢል ምን ክፋት አሉ? መጀመር ፈልጉ ለቤተሰቦቹ ለእህቶቹ ለወንድሞቹ ምናምን በቃ ብዙ እህቶች ወንድሞች አሉ። ከስደት ተመልሰው ቤታቸው ቁጭ ብለው ገንዘባቸው ከስሮባቸው ምናምን፣ ወይም ደግሞ በጣም ብዙ ጊዜ ስራ ሰርተው ደክሟቸው ግን አንዳንድ ነገሮችን ሲያዩ ቲክቶክ ላይ ወይም ደግሞ ሌላ ሶሻል ሚዲያ ላይ ምናምን ዩቲዩብ ላይ አይተው መስራት ፈልገው ግን የሆነ ሰው ቢያግዛቸው ደስ የሚላቸው ሰዎች አሉ። ለእነዛ ሰዎች ብንደርስላቸው ቢያሰሩ ምን ችግር አለው? ቪዲዮ ቢቀርጹላቸው ምናምን ያበረታቷቸው እንዴት እንደሚሰራ ቢያሳዩ፣ አንዳንድ ነገሮችን ቢያስተካክሉላቸው ምን ችግር አለው? ከእነሱ ምንም አይነት ነገር እንትን ካላለ። በነገራችን ላይ አንድ አንድ ሰው አንድ ዩቲበር ትንሽ የዩቲበር ገና ጀማሪ ዩቲበር ይዞ ሲመጣ አብዛኛው ኦዲንስ አብዛኛው ሰው ሼር ያደርጋል፣ ሰብስክራይብ ያደርጋል፣ ያበረታታል ምናምን እና ከእነሱ ስራ የሚጠበቅባቸው ለዛ ሰው ፍቃደኛ ሆነው ወደ ቪዲዮ ማምጣት ሼር ማድረግ ዩትዩቡን ምናምን ማበረታታት ምናምን አብረውት መስራት ነው። እንደዛ ብዬ ነው የማስበው። ግን አንዳንዶቻቸው ግን ከህይወታቸው ትልቅ ችግር የምናመጣባቸው የሚመስላቸው ሰዎች አሉ። ማለት ከካሜራ ጀርባ ጀርባ አብዛኛው ዩትዩበር እውነቴ ነው የምላቸው እግዚአብሔርን ማርያምን፣ አብዛኛው ዩትዩበር ብትጠይቁት ቪዲዮ መስራት ፈልጌ ነው አብሬ መስራት ፈልጋለሁ ብትሉት ማንም ፍቃደኛ ማንም ማለት ነው እና ይሄ ነገር ለምንድን ነው ምን ችግር አለው ብታበረታቱ ብታግዙ ትልልቅ ዩቱበሮች ትንንሾቹን ጀማሪዎቹን ብታበረታቱ ሼር ብታደርጉላቸው አብራችሁ ቪዲዮ ብትሰሩ ምናምን ምንክፋት አለው ከህይወታችሁስ ምን ይቀነስባቸዋል ብዬ ነው የማስበው እና ዛሬ እስከ ዛሬ ድረስ ቪዲዮ ያልሰራውበት ትልቁ ምክንያት ያው በአንዳንድ ነገሮች አንዳንድ ማቴሪያሎች ምናምን በቃ በብዙ ነገሮች ትያዛላችሁ። ሁላችንም ጋር ያለ ችግር ነው። ብዙ ሰው ግን መጀመር ይፈልጋል መስራት ይፈልጋል ማደግ ይፈልጋል መለወጥ ይፈልጋል። ግን ደግሞ እስኪ የሆነ የሆነ ሰው ጋር ሄዶ የሆነ ዩቲበር ጋር ሄዶ እስኪ በእናትህ አበረታታኝ፣ እንደዚህ መጀመር ፈልጌ ነበረ እንደዚህ ማድረግ ፈልጌ ነበረ እና እባክህን ዩትብ ቪዲዮ በጭራሽ ማለት ነው እግዚአብሔር ማንንም ጠይቁ። ማንንም ማንንም ጠይቁ የሚያውቋቸው ወይም ደግሞ የሰፈር ልጆች፣ የአክስት ልጆች፣ የአጎት ልጆች አለ አይደለ በአካባቢያቸው በአካባቢያቸው የሚተዋወቁ ሰዎች ካልሆኑ በስተቀር ማንም ሰው በአቅራቢያው ያለው ሰው ካልሆኑ በስተቀር ማንም ዩቱበር፣ እስኪ ዞር ዞር ብላችሁ አብዛኛዎቹ ነው ይዋቸው። ማንም ዩቱበር ማንንም ማበረታታት አይፈልግም። የራሱን ብቻ ነው ይዞ የሚሄደው ማለት ነው። እና በጣም ከባድ ነው። እንደዛ ባታደርጉ ብዬ አምናለሁ። እስኪ ዛሬ እንግዲህ በመቤት የስምኤው ፊት ለፊት ቁሜ እየቀረጽኩ ነው። ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ አርጉልኝ፣ ሼር አርጉልኝ። ሀሳቢን ከወደዳችሁት ደግሞ ሰብስክራይብ እያረጋችሁ የደወል ምልክቷን እየተጫናችሁ አበረታቱኝ። ዛሬ ለመጀመሪያ ጊዜ ቪዲዮ እየቀረጽኩ ነው። በቀጣይ ቪዲዮ አዳዲስ ሀሳቦችን ይዤላችሁ መጣለሁኝ። ሰብስክራይብ እያደረጋችሁ አበረታቶኝ። በራሴ ቪዲዮ በፊት ለፊት ቪዲዮ እስከምመጣ ድረስ ሰብስክራይብ እያደረጋችሁ ቻናሌን አሳድጉ፣ ልኝላችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። እስኪ እንግዲህ ዛሬ እህቶቼ፣ ወንድሞቼ ሰብስክራይብ አድርጋችሁ እስኪ አንድ ሺ አስገቡኝ። በእናታችሁ በማርያም አንድ ሺ ሰብስክራይብ አስገቡኝ። ብዙ አዳዲስ ሀሳቦች ይዤላችሁ እመጣለሁኝ። በያላችሁበት ሰላማችሁ ይብዛልኝ። ሁላችሁንም የረፍት እንጀራ ይስጣችሁ። ሁላችንም የምንፈልገውን ሕይወት የምንፈልገውን እግዚአብሔር ማለት በቃ እኛ እንደፈለግ ነው፣ ባይሆን እንኳን እግዚአብሔር እንደፈቀደው። በተለይ ለእናቶቻችን ለአባቴ ለእናቴ ይህም ባደርግለት አባቴ በሕይወት እያለ ወይም እህቴ እናቴ ምናምን ቤተሰቦቻችን በሕይወት እያሉ ማድረግ ያሉብን ነገሮችን ሳናደርግ ይረፍድብናል እና እነሱን ነገሮች ሁላችሁም አሳክታችሁ ለቤተሰቦቻችሁ ለእናታችሁ ለአባታችሁ ምናምን በቃ እና ብዙ ነገር ታስባላችሁ ብዙ ነገር ታቀዳላችሁ እግዚአብሔር ያማላላችሁ እናቴ ቅድስት ድንግል ማርያም የልባችሁን መሻት ትሙላላችሁ እንግዲህ እመቤቴን ያው ከፊት ለፊት አድርጌ ቪዲዮ ለመጀመሪያ ጊዜ እየቀረጽኩ ነው እሷ ትልቅ ደረጃ እንደምታደርሰ ተስፋ አደርጋለሁኝ የተሻለ ቦታ ሆኜ እኔም ሌሎች ሌሎች ሰዎች ቪዲዮ አሰሪኝ ብለው እንዲጠይቁኝ እንደሚጠይቁኝ ተስፋ አደርጋለሁ ዛሬ እንደማታሳፍሩኝ ተስፋ አደርጋለሁኝ ያው በሷ ፊት ለፊት ቆሜ የቀረጽኩ ነው። ሰብስክራይብ እያደረጋችሁ እንግዲህ አበረታቱኝ እላችኋለሁ። ባላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ እንደ መጀመሪያ ሃሳብ በተደጋጋሚ ሞክሬው ያልተሳካልኝ ያልሆነልኝ፣ በጣም ያስከፋኝ ሃሳብ ይሄ ነው እንግዲህ ለመጀመሪያ ጊዜ ቪዲዮ የቀረጽኩትም ላ ያሰብኩትም ይሄ ነው እና አብዛኛው ሰው ቢያበረታታ አብዛኛው ዩቲዩበር ቢያበረታታ ቢያግዝ ምን ችግር አለው? ከህይወቱ ምን ይቀነሳል? ምን ይከፈልበታል? ምንም ዋጋ የሚያስከፍል ነገር አይደለም። ምንም መጥፎ ነገር አይደለም። ሰው ማገ ሰው ማበረታታት ምንም ከኪሳቸው የሚያወጡት ነገር አይደለም። ነገር ግን ማንም ሰው ፈቃደኛ አይደለም። እኔም እንግዲህ እግዚአብሔር ረድቶ የትልቅ ደረጃ እንደምደርስ ተስፋ አድርጋለሁ። ለዛሬ የነበረኝ ቆይታ ይሄን ይመስል ነበረ። ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። በያላችሁበት መልካም ቆይታ